የኤኤምኤን 24/7 የመጀመሪያው ምዕራፍ አመሻሻችን አሁንም እንደቀጠለ ነው። ሰዓቱ ደግሞ አሁን ቅኝት የምናደርግበት ነው። በአንድ የተወሰነ አካባቢ በተለይ በተለይ ወደ ኮልፌ አካባቢ በከተማዋ እንግዲህ በአዲስ መልክ በርካታ የስፖርት መንቀሳቀሻ ወይም የስፖርት እንቅስቃሴ የሚካሄድባቸውና የህፃናት ማቆያዎች በርካታ ስራዎች እንግዲህ የተሰሩ መሆኑ ይታወቃል። ታዲያ በኮልፌ ቀራኒዮ ክፍለ ከተማ የተገነባውን መላጣ ሜዳን ይመለከታል። እንግዲህ መላጣ ሜዳ ለበርካታ የኮልፌና አካባቢው ወጣቶች የስፖርት ማዘውተሪያ ሆኖ ለረጅም ጊዜ ቆይቷል። ምቹም አልነበረም አካባቢው። ነገር ግን ከቅርብ ጊዜ በኋላ በአዲስ መልክ ተሰርቶ በጣም በርካቶችን እንግዲህ የስፖርታዊ እንቅስቃሴዎችን እንዲያደርጉ ያስቻለበት ሁኔታ አለ። ታዲያ ባልደረባችን የሸዋሰዋለ እዛ ይገኛል። የሸዋስን እንጠይቀዋለን አሁናዊ ምን መረጃዎች አሉ የሚለውን። የሸዋሰዋለ እንደምን አምሽተሃል? አንተ ያለህበት እንግዲህ ኮልፌ መላጣ ሜዳ በርካቶችም እንግዲህ ከጀርባህም ሜዳው ምቹ ነው በርካታ ወጣቶችም ይታያሉና አጠቃላይ ያሉ መረጃዎች ምን ይመስላሉ የሸዋስ? አመሰግናለሁ ተስፋው ነኝ። እንደምን አመሻችሁ ተመልካቾቻችን ተመልካዮቻችን ቀደም ሲል እንግዲህ መግቢያ ላይ አንተም እንደጠቀስከው በመዲናችን አዲስ አበባ በርካታ የልማት ስራዎች እየተሰሩ እንደሚገኙ ይታወቃል። ከልማት ስራዎች መካከል ደግሞ ህጻናትንና ወጣቶችን ታሳቢ ያደረጉ በርካታ የልማት ስራዎች ባለፉት ሁለትና ሶስት አመታት ሲሰሩ ተመልክተናል። ከነዚህ መካከል እንግዲህ በመደመር ትውልድ በጠቅላይ ሚኒስትር ዶክተር አብይ አህመድ የመጽሐፍ ሽያጭ ወጪ ወጫቸው ተሸፍኖ እንዲሁም ደግሞ በከተማ አስተዳደሩ ወጫቸው እየተሸፈነ ከተሰሩ በርካታ የልማት ስራዎች መካከል ከኮሪደር ልማቱ ባሻገር የተሰሩ እንደዚህ አይነት እኔ የሚገኝበት በኮልፌ ቀራኒዮ ክፍለ ከተማ መላጣ ሜዳ ተብሎ በተለምዶ በሚጠራው ሜዳ ላይ ነው የሚገኘውና ተመሳሳይ አይነት ሜዳዎች በርከት ብለው ተሰርቷል። በተለይ ባለፈው አመት ከተሰሩ ስራዎች መካከል ከ1200 በላይ ህጻናት መጫወቻና እንዲሁም ደረጃቸውን የጠበቁ በነገራችን ላይ ከዚህ በፊት የስፖርት ማዘውተሪያ ስፍራዎች ሲሰሩ ህጻናትን ታሳቢ ያደረጉ ታዳጊዎችን ታሳቢ የተደረጉ የስፖርት ማዘውተሪያ ስፍራዎች አይሰሩም ነበረ የሚሰሩት የማዘውተሪያ ስፍራዎች። አሁን ግን የተሰሩት የማዘውተሪያ ስፍራዎች ህጻናትን ታሳቢ የሚያደርጉ ታዳጊዎችንም ታሳቢ የሚያደርጉ። በአንድ ወቅትም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት ከሆነ ከትልልቅ ስቴዲየሞች ከመገንባት ይልቅ በየመንደሩ ህጻናት የሚጫወቱባቸው ልክ አሁን እንደምገኝበት መላጣ ሜዳ ተብሎ በሚታወቀው አይነት ደረጃቸውን በጠበቀ መልኩ መገንባት ቢቻል በርካታ ብሔራዊ ቡድንን መመገብ የሚችሉ ወይም ለብሔራዊ ቡድን መጫወት የሚችሉ ሀገርን መወከል የሚችሉ ተጫዋቾችን ማፍራት እንደሚቻል ሲገልጹ እንደነበረ እናስታውሳለንና አሁንም እንደምናየው እንግዲህ ዛሬ ቀኑ ማክሰኞ ነው፣ ምሽት ነው። ነገር ግን ከመቶና ከሁለት መቶ በላይ ታዳጊዎችን በዚህ ሜዳ ላይ ምስላችን ላይ የምትመለከቱት ከሆነ እንቅስቃሴ ሲያደርጉ ኳስ ሲጫወቱ መመልከት ችለናልና ይሄ የልማት ስራ እንግዲህ ታዳጊዎችን ህፃናትን ታሳቢ ያደረገው የልማት ስራ ይቀጥላል ሊቀጥል የሚያስብል ሁኔታ ላይ እንዳለ ተመልክተናል። አንዳንድ ታዳጊዎችንም እንዲሁም ደግሞ ወላጆችን፣ በነገራችን ላይ ወላጆችን መጠው እዚህ ሲዝናኑ ተመልክቻለሁና ልጆቻቸውን በመያዝ እዚህ ስፍራ ድረስ በመምጣት ልጆቻቸው በስፖርታዊ እንቅስቃሴ ጊዜያቸውን እንዲያሳልፉ ከትምህርት መልስ ያለውን ጊዜ እንዲያሳልፉ ሲያደርጉ ተመልክቻለሁና የሚበረታታ ነገር እንደሆነ ነው ያየሁ። ዛሬ የተመለከትኳቸው መቶና ሁለት መቶ የሚደርሱ ታዳጊና ህጻናት ተጫዋቾች ናቸው። ከዛ ባሻገርም በርካቶች በአጥሩ ዙሪያ እዚህ በሚገኝበት ሜዳ አጥር ዙሪያ ደግሞ ጨዋታዎችን ሲመለከቱ ነበረ። እነሱንም ጠይቄያቸው ነበርና እነዚህ ታዳጊዎች ደግሞ እነዚህ ህጻናት በፕሮግራም እንግዲህ በፈረቃ አሁን የሜዳዎችን አስተዳደር ለአዲስ አበባ ወጣቶችና ስፖርት ቢሮ በቅርቡ በምክር ቤቱ ውሳኔ ምክንያት ተሰጥቶት እንደነበረ እናስታውሳለን። እና በዚህ ውሳኔ መሠረት እንግዲህ አንዳንድ ያጠቃቀም ችግሮች እንደነበሩ እናስታውሳለን። አሁን ግን በዚህ መላጣ ሜዳ ላይ የተመለከትኩት እንደሚገኘው ታዳጊዎቹ ወይም ህጻናቱ የአካባቢው ህጻናት በሙሉ ወረፋቸውን ወይም ረድፋቸውን ጠብቀው በቅደም ተከተል ዛሬ አንዱ መንደር ከተጫወተ በሚቀጥለው ደግሞ ሌላው እንደሚጫወት ተመልክተናል። እና እንደዚህ አይነት ግንባታዎች እንግዲህ ተጠናክረው እንደሚቀጥሉ ተስፋ እናደርጋለን። ዛሬ በመላጣ ሜዳ የተመለከት ነው ሁኔታ ግን በታዳጊዎችና በህጻናት ላይ የተሰራው ስራ አመርቂና ብረታች መሆኑን መመልከት ይችላል ችያሉ ተስፎ ባልደረባችን የሸዋ ሰዋለ በኮልፌ ክፍለ ከተማ በተለምዶ መላጣ ሜዳ በሚባለው ቦታ ላይ ተገኝተ ስላደረስከን አሁናዊ መረጃ እጅግ አድርገን እናመሰግናለን። መልካም ምሽት ይሁንልህ።